ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 27 ወይም ሜይ አምስት የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ እለቱ የምንዛሬ መረጃችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 159 ብር ከ40 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ሲሆን 131 ብር ከ53 ሳንቲም ገዝቶ 134 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 180 ብር ከ37 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም እየተሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም እየተሸጠ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 193 ብር ከ51 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር 26 ሳንቲም ገዝቶ 164 ብር 49 ሳንቲም እየተሸጠ ነው። በንግድ ባንክ 136 ብር 05 ሳንቲም ተገዝቶ 138 ብር 77 ሳንቲም እየሸጠ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 115 ብር 45 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 94 ብር ከ83 ሳንቲም ገዝቶ 96 ብር ከ72 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 103 ብር ከ11 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 84 ብር ገዝቶ 85 ብር ከ68 ሳንቲም እየተሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ነው። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ87 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 18 ብር ከ02 ሳንቲም ገዝቶ 18 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር 67 ሳንቲም ተገዝቶ 17 ብር እየተሸጠ ይገኛል። አንድ ፓውንድ በጥቁር ገበያ 211 ብር 91 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 175 ብር 46 ሳንቲም ገዝቶ 178 ብር 97 ሳንቲም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 እየተሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 414 ብር ከ09 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 224 ብር ከ92 ሳንቲም በመመንዘር ላይ ነው። አንድ የባህሬን ዲናር በጥቁር ገበያ 122 ብር ከ45 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ አራት ብር ከ13 ሳንቲም እየተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ13 ሳንቲም በመመንዘር ላይ ይገኛል። የዛሬው የጥቁር ገበያ እንዲሁም የባንኮች ዕለታዊ የምንዛሬ ተመን ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን የዛሬው ምንዛሬ መረጃ በዚያ በቃን። መልካም ጊዜ፣ መልካም ቀን።